ዛሬ እንግዲህ አንዳንድ ትዝብቶችን ስላየሁኝ ለመናገር ነው ብቅ ያልኩት። ውድና የተከበራችሁ ቤተሰቦቼ አሰላሙ አለይኩም ወረሕመቱላሂ ወበረካቱ፣ እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ። ይህን ቻናል ላይክና ሸር፣ ሰብስክራይብ እያደረጋችሁ ለምታበረታቱ ሁሉ እጅግ ከልብ እናመሰግናለን። ዛሬ እንግዲህ ከውድ ቤተሰቦች ጋር ትንሽ የተሰማኝን የሆነ ትዝብት ነገር ቆይታ ላደርግ ብቅ ብያለሁኝ። እንግዲህ የተሰጠኝን ቻሌንጅ ሁላችሁም እጅግ በጣም የሰጣችሁ ይሞራል፣ ደስ የሚል ነው። ደስ ትችያለሽ፣ ጠንክሪ፣ በርች፣ አብሽሪ ብላችሁኛል። እጅግ ከልብ አመሰግናለሁ። ዛሬ እንግዲህ ሰሞሹ ላይ በሚዲያ ላይ እየተካሄደ ያለው አንዳንድ ነገሮች አሉ አይደል? እንዲሁም የተጋቡት፣ የተፋቱት እና ተጋቡት ከተፋቱት መካከል የተጋቡትን ልጆች አይቼ በእነሱ ላይ ደግሞ የታዘብኩትን ትዝብት ነው ይዤ የመጣሁት። እሱም ምንድን ነው ካላችሁኝ ረዋናና ኡስማንን እንዳያችሁት ረዋና ብዙ መጽዋዕት የከፈለች ልጅ ስትሆን፣ ኡስማንም ደግሞ እንደዚሁም እንደምታውቁት በአጭበርባሪ ደላሎች ብዙ ግፍ ያለፈበት ልጅ ነበር እና ሁለቱ ዛሬ ላይ ፈጣሪ የአላህ ፍቃድ ሆኖ ተጋቡ ግን በጣም ደስ ይላል። በመጋባታቸውም እጅግ በጣም ደስ ብሎኛል። አልፈ መብሩክ ትዳራቸው ያማረ የሰመረ ይሁንላቸው። ፈጣሪ ከመጥፎ ነገር ይጠብቅላቸው። እጅግ በጣም ደስ ይላል። እውነት ደስ ብሎኛል። የሰው ልጅ ተለውጦ ስታዩት፣ ከነበረበት ተሻሽሎ ስታዩት እጅግ በጣም ያስደስታል። ግን ያየሁት ነገር ቢኖር እኛ ሰዎች ጥርሳችንን ስንመጥ እንጂ ደራሻለን በቃ አዛኛለን ስንስቅ ደግሞ ሳቃችንን የማይፈልጉ ብዙ ሰዎች አሉ። እኔ ላይቭ በሚገቡ ሰዓት እየተከታተልኩ ስገባ ብዙ የሚጽፉት ኮሜንት አጽም አልፎ ስጋ አልፎ አጽም ይሰብራል እና በጣም ታዝቤያለሁ። በጣም በጣም ማለት ጥሩ ሰዎች ናቸው። ከእነሱ ይጠበቃል የማይባል መጥፎ ነገርም ከማጠራጥሯቸው ሰዎች መጥፎ ኮሜንት ስታው በጣም ይከብዳል። አንድ ሰው ያንን ነገር አምኖበት ነው የሚገባው ወዶ ፈዕዶ እና መቼም በዚህ ሄድናችን ህፃን ልጆች አይደለንም። እኛ እሷ ይሆነኛል ብላ አምናና ወዳ ፈእዳ ነው የተቀበለችው። እኛ ደግሞ በዛ በሰዎች ላይ አስተያየት መስጠት በጣም ነውር ነው፣ አስጸያፊ ነው። እስኪ እናንተ ውድ ቤተሰቦቼ ምን ተሰማችሁ? የተሰማችሁን ስሜት ኮሜንት ላይ ጽፉልኝ። ቪዲዮውንም ስትጀምሩት ላይክ አድርጎ ሰብስክራይ ማድረግም አትንሱ። ማለት የተሰጠኝን ቻሌንጅን ወልቶልኝ እኔም ስጦታዬን ማየት በት ቀን ስለጓጉህ ማለት ነው። እንግዲህ የነሱ የሁለት ሰዎች ህይወት የግል ነው። እኛ አይደለም የሰዎችን ህይወት ከምን አተኮረን ከምን ውስጥ ገብተን ስለ እነሱ ለማወቅ ብዙ ከምንጥርልቅ ራሳችንን ብንፈትሽ መልካም ነው። ገብቷችኋል። ትዳር የፈጣሪ ስጦታ ነው። ትዳር ሰው መርጦ ፈቅዶ ወደ የሚያገኘው አላሲልለት ብቻ ነው ውበት ትዳር አይሆንም። ትዳር ግን ውበት ነው። እሷ አይን መረት ተከትላን የገባችበት ጠጭ ነው። ምንትሴ ነው። እሷ እንዲህ ናት፣ እሱ እንዲህ ነው። የምር በጣም ተዝቢያለሁ። በጣም ያሳዝናል። በተለይ እስኪ ቴክቶክ ላይ የገባችሁ ላይቭ ሲገቡ ገብታችሁ ብታያቸው ለግማሽ ሰዓት ያክል ተቀምጣችሁ በጣም ያሳዝናል። እንደውም ልናበረታታቸው ጠንክሩ፣ በርቱ፣ አብሹር ሊባሉ የሚባሉ ልጆች ናቸው እንጂ እነሱን እንደው ለምን ሳቁ ብሎ እኔ በጣም አሳዝናኛለች አንድ ወቀን እንኳ ብትስቅ ምን አለ? አንድ ሳምንት እንኳ ብደሳ እኔ ለምንድን ነው ስቅ የምጠሩት? ሳቄን ስትል ስታለቅስ በጣም አዝንኩ። ስለዚህ ፎታቸውን አድርጌ ለመስራት እያጠፋብኝ ስለሆነ እውነት ለመናገር ለሰው ልጅ በደስታችሁ ልንደሳ እንጂ ያለብን ሲስቁ ማለት የንባቸው ዘለላ ምክንያት መሆን የለብንም። እውነት ለመናገር የሰው ልጅ የደስታቸው ምክንያት ሁነን ማስደሰባ አንችል እንኳ እርሳሱንን የእንባቸው እንዲዘንብ ዘለላ ማጣፍ ለእኛ ይጠበቅብን ደግሞ ላፒሱንም ማጥፋት ካልቻን ለምን እንደነሱ የእንባቸው ምክንያት እንሆናለን? የእውነት በጣም ያሳዝናል። በጣም በጣም እኔ በጣም አዝናለሁ። እውነት በጣም ታዘብኩኝ። በቃ ሰዎችን የሚያጥላላ ሰው እራሱ ጎደሎ ሰው ነው። የቀት አድርጉልኛ ብዙ ሰዎች ላይ የሚተች ሰው በራሱ ብዙ ጎደሎ ያለበት ሰው ነው። ሰዎችን እን ያለ የሚተች ሰው ሰዎችን ስለ ቁመናው ስለ ሀብቱ በቃ ስለ ሁሉም ነገር። ዲነኛ የሆነ ሰው እንኳ ስለ ዲን ያስተምራል እንጂ ከሌኮ ዲነኛ አይደለም ብሎ ሰውን አይተችም። በቃ እኔ አስተያየት፣ ውይ በእናታችሁ የት ነው የምታድሩ? ስራ ሲጨርሱ ነው የሚሄዱት እንዴ? ይገርማል። አይባልም የእውነት በጣም ያሳፈር። እኔ በጣም ታዝቤያለሁ። ትዝብት። የሰው ልጅ ግን ወይ ክፋታችን፣ ወይ ጭካኔያችን እኔ እንደኔ ግን ማነው የእውነት በእነሱ ላይ የጣም እንትን ያለ እኔ በጣም ተሰምቶኛል። ወላይ አንድ በመሆናቸው ብደሳ ግን አንዳንድ ኮሜንት በሚሰጡት ግን በጣም ልብ ይሰብራል። እንግዲህ ምንም ማድረግ አትችልም። ሁሉም ነገር የሚሆን በአላህ ነው። ግን የሰው ልጅ ለመከፋት በቃ ድንጋይ አያንፈንቅል እስኪ ማለት ክፉ አንሁን ደግነት እኮ አያስከፍልም መልካምነት አያስከፍልም ለምን ክፉ እንሆናለን ስለዚህ ውዶች ዛሬ መጣሁት ይሄን ልላችሁ ነው